ሰላም ዲዛይነሮች፣ እንዴት ናችሁ? ያሬድ ነኝ። በዚህ ቱቶሪያል ላይ በደንብ ትኩረት አድርገን የምናየው ከፓራግራፍ ጋር በተገናኘን እንዴት አንድን ቴክስት ወደ ሌላ ፔጅ እንዴት ሽፍት ማድረግ እንችላለን፣ ከአንድ ፔጅ ወደ ሌላ ፔጅ እንዴት ሽፍት ማድረግ እንችላለን የሚል ኮንሰብት ነው የምናየው እና በዚህ ኮንሰብት ላይ ትንሽ ስፔሻል ክላስ ዋን የምንለው ይህንን ነው። ኔክስት ስፔሻል ክላስ ቱ፣ ስፔሻል ክላስ ትሪ ይኖረናል። ከዛ በኋላ ቀጥታ ያው መጽሐፍ ነው ምንጀምረው ማለት ነው። ያው ሶ በዚህ ኮንሰርት ላይ ምንድን ነው የምናየው? አስተውላችሁ ከሆነ አብዛኛው መጽሔቶች ላይ ጋዜጦች ላይ ወደ ገጽ እከሌ ይዞረዋል። ላይክ ለምሳሌ ገጽ አንድ ላይ እየተወራ ያለ ነገር ማለቅ አይችልም። ከዛ ወደ ገጽ አምስት ዞሯል፣ ወደ ገጽ ሰባት ዞሯል፣ ወደ ገጽ ስምንት ዞሯል አይነት ስታይል እንዴት መፍጠር እንደምንችል ነው የምናየው። እንደገና እዛም ስትሄዱ ደግሞ እዛኛው ወደ ዞረበት ገጽ ደግሞ ሲሄዱ ከገጽ እከሌ የዞረ ደሞ ይላል ያ። ሶ እንዴት ነው አንድ ፔጅ ወደ ሌላ ገጽ የሚዞርበት ሪዝሙ ማወቅም አለብን እና እሱን ኮንሰርት ነው የምናየው ማለት ነው። በደንብ ተከተሉኝ። ያ እንጀምር።

ሶ ሎኬት፣ አሁን ለምንድነው ሌላ ገጽ የሚዞረው? ምናልባት አንዳንዴ ስታይል ሊሆን ይችላል፣ ግን ላይሆን የሚችላል። ለምሳሌ ዲዛይነሩ ሲሰራ እስከዚህ ረስ ቴክስት ያደርገውና ከዚህ ፓራግራፍ ቀጥሎ ያለውን ለምሳሌ ነው፣ ከዚህ ፓራግራፍ ቀጥሎ ያለውን ይህ ፓርት ፎቶ ማስገባት ቢፈልግ፣ ስለዚህ ምን መሆን ያለበት የኛው ቀጥሎ ያለው ፓራግራፍ ምንድ ነው መሆን ያለበት? ወደ ሌላ ገጽ መሄድ አለበት ማለት ነው። ኦኬ። ወይም ደግሞ ስፈልግ የኛውን እዚህ ጋር ፎቶ ያስገባና ይሄን ወይ መሀል ላይ ሊያርግ ይችላል። ኦኬ። ሶ እንግዲህ አንድ ፔጅ ላይ ለምሳሌ የቴክስት እዚህ እንዲያልቅ አልተፈለገም ማለት ነው። በተለያየ ምክንያት ለምሳሌ በፎቶ ሊሆን ይችላል። ያ ስለዚህ ምንድነው የምናደርገው? ኦኬ ለምሳሌ አውቀን እንደናድርገው ላይክ ሙቭ ቱል እንምረጥና ክሊክ ብለን እንደዚህ ድራግ አድርገን ቴክስቱን እንቀነሰው። ሉክ ዩ ሲ እዚህ ጋር ነበር አል ቴክስቱ። እንደቀነሰው ምን የተፈጠረ ይመስላችሁ? እንዲሁ ቀነሰው። ዩ ሲ እንደፈጠረ ተደበቀ። አልቴክስቱ ኦቨር ሴት ሆነ ቴክስቱ ማለት ነው ሶስ ከዚህ ረስ የነበረው ቴክስት እንደዚህ ያደረጉት እንደዚህ ሆኖ ህትመት ሊገባ ያው አደገኛ ነው ማለት ነው። ምክንያቱም ቴክስቱ አላለቀም። ስለዚህ ለምንድን ነው እንደዚህ የሰበሰብኩት? ለምሳሌ ከታች ፎቶ ላስገባ ሊሆን ይችላል። አስዩም ሶ ይሄ የተደበቀ ቴክስት አለው። አሁን ትልቁ ጥያቄ ምንድን ነው፣ የተደበቀ ቴክስት መኖሩን በምን ይታወቃል? ኦኬ አክቹዋሌ እኔ ራሴ ነኝ ያደረግኩት፣ ስለዚህ መደበቁን አውቃለሁ። ያው እውነት ነው፣ ግን ደግሞ አዲስ ሰው ብትሆኑ እንዴት ነው የምታውቁት? እቸት እዚች ጋር ቀይ ቦክስ ውስጥ የፕላስ ሳይን ካገኛችሁ ማንኛውም የቴክስት ፍሬም ላይ እንደዚች አይነት ምልክት አንደርስታንድ፣ ካገኛችሁ ኦቨርሲት የሆነ ቴክስት አለ ማለት ነው፣ ወይም የሆነ የተደበቀ ቴክስት ሊኖር ይችላል ማለት ነው። ኦኬ፣ ሶሉሽን። ስለዚህ እንደዚህ አይነት ምልክት ሲመጣ ወዲያው መጠንቀቅ አለባችሁ። ኦኬ ሌላ ሰው የጀመረውን ጊዜ እናንተ እንኳን የምትቀጥሉ ቢሆን እንደዚህ አይነት ምልክት ካገኛችሁ ወዲያው እዛ ጋር እስታግሮ ማድረግ ያለባችሁ። ኦኬ ምክንያቱም ቴክስት መደበቅ የለበትም። ከዛ ምንድም የሚደረገው አሁን ይህ የተደረገው ለምንድን ነው? ለምን ተደበቀ? ሆን ተብሎ ነው። ለምን ይህን ፓርት ለየሚስ ተፈልጎ። ስለዚህ የተደበቀው ቴክስ ምን መሆን አለበት? ወደ ሌላ እንዲቀጥል መደረግ አለበት ማለት ነው። እንዴት ነው የምናደረገው? በቃ ሲምፕሊ ራሷ ምልክቷን አንድ ጊዜ ብቻ አንደርሳል ራሱ ምናልባት ባዶ ቦታ ክሊክ አደረግን ከሌለች ድንገት ምንም ሰሌክት የተደረገ ነገር የለም ማለት ኢንኬዝ፣ እንደዚህ ቢሆን ሙፍቱን ሲምፕሊ ድጋሚ ክሊክ ማድረግ ናው። ክሊክ ጥሉት አላችሁችን ምልክት ማለት ነው። አንድ ጊዜ ያ አሁን አያችሁት፣ ከእርሰሩ ላይ የምንመጣ ማለት ነው። ከእርሰሩ የተደበቀውን ቴክስት ነው የያዘው። እዚህ ከሚንቀሳቀሱት ከእርሰር የተደበቀችውን ቴክስት ነው የያዛት ማለት ነው። ከዛም ብቻ የተደበቀችው ቴክስት ወደ ገጽ ስንት ነው ማዞር የፈለግነው ሜቢ ወደ ገጽ ሁለት እዚህ ጋር መጣና የቱ ጋር እዚህ ጋር እዚህ ጋር ወይስ እዚህ ጋር እዚህ የፎቶ ቦታ ኢንኬዝ ቢሆን እዚህ አካባቢ ሊሆን ይችላል እንዲቀጥር የተፈለገው ሶ እዚህ ጋር ልምጣና ድራግ አድርጌ እስከ ጌት እስከዚ እስከዚህ እንደምንፈልገው ላይክ እስከዚህ ያርገው ሶ ተግባብተናል ስለዚህ ምን አደረግኩኝ ማለት ነው? እዚ ጋ የተጀመረውን ቴክስት እዚ ጋ መቀጠል አልተፈለገም። ለምሳሌ ለፎቶ ነው ብለናል። በግምት ነው እንወርዳለን። እዚ ጋ እንዲቀጥል አደረግን ማለት ነው። አስዩ አስዩም፣ እዚ ጋም ይሄ ቴክስት መጨረስ የለብንም ወደ ሌላ ፔጅ አሁን መቀጠል አለበት ካልኩኝ፣ እንደገና አሁንም እንደገና ኦቨርሴት ላድርገው ወይም ቴክስት ልደብቅ። ዛት ሚስ እስጭ አንክር ፖይንት ላይ እመጣና አሁንም እንዲጭ ማድረግ የኛው ፓራግራፍ የሚያርገቱ ከሆነ ኦኬ ስክር እንዲህ ባረግ፣ ምን ተፈጠረ? ከዚህ የመጣው ቴክስት እዚህም ራሱ ማለቅ አልቻለም ማለት ነው። ኦኬ ለምን ተተለያየ? ሪዝን ኦኬ ናይስ ሶሉሽን። አሁንም የተደበቀች ቴክስት አለች። ሴሪዝ ቸው ምልክቷን እሱ እንደዚህ አይነት ምልክት ከመጣ ምን ማድረግ አለብኝ? አሁንም ምልክቷን ክሊክ ላለ እሱ አሁን እዚህ ጋም የተደበቀውን ቴክስት ወደ የትኛው ፔጅ ላዛውረው? ይሄ ዲዛይነር ወይም ደግሞ ይህን ስራ የሚያሰራው አካል ውሳኔ ይሆናል ማለት ነው። ሰዎች ምልክት ክሊክ እንላታለን። ያ ክሊክ ስንላት አውቶማቲካሊ የተደበቀውን ቴክስት ነው ምኑ ጋር የሚያሳየኝ ከእርሰሩ ጋር ተለጥፋ ምትማያት ማለት ነው። ሶሉሽን ኦኬ። ወደዚህ ጋር ዞሯል። አሁን እችን የተደበቀን ቴክስት የትሉ ሰረት ነው ፔጅ ስንት? ሜይ ቢ ፔጅ ፋይቭ ዋን ቱ ስሪ ፎር ኤንድ ፋይቭ እዚህ ጋር አሉ። ሥራ ስምፕሊ የቱ ጋር አይሮ ነው የእኔ ቦታ ዝም ብዬ ትች ጋር ምጣት። ስለዚህ እንደዚህ ያድረግን አንድ ፓራግራም ላይ አለ የትኛውን ማየት የቴክስት ብዛት እንደምንፈልገው ከአንደኛው ፔጅ ወደ ምንፈልገው ፔጅ እንዲዛወር ማድረግ እንችላለን ማለት ከዛም እንደሚደረገው እዚህ ጋር ፔጁን መጨነስ አልቻልኩም፣ ወደ ሌላ ዛወረዋለሁ። ሶ ለአንባቢ ምን ይደረጋል? ከታች ወደ ገጽ ስንት ነው ያዞርኩት? ሁለት አይደል? ወደ ገጽ ሁለት ዞሯል ብዬ ለብቻ ቴክስት እጽፋለሁ ማለት ነው። እዚህ ጋር ደግሞ ስመጣ መጀመሪያ ከገጹ ሁለት የዞረ ብለን ከላይ እንጽፈለታል። ከዛ ከታች እስቲል ማለቅ አልቻልም አይደል? ወደ ገጽ አምስት የዞረ ተብሎ ይጽፋል ወይም ዞሯል። እዚህ ጋር ደግሞ የምንመጣና ከገጽ ሁለት የዞረ ከዛ እዚህ ጋር ተፈጸመ ትችላላችሁ። ኦር በተመሳሳይ እንደዚሁ እዚህም ካላለቀ በዚህ መንገድ ወደ ምንፈልገው ገጽ መውሰድ እንችላለን ማለት ነው። ናይስ ወርክ። አሁን ትልቁ ጥያቄ የሚፈጠረው እዚህ ጋር ነው። ለምሳሌ ዲዛይነር የሆነ እየሰራ ያለሁት አቋሉ ያው ከየትኛው ወደ የትኛው እንደዞረ እናንተ ሆናችሁ የምትሰሩት ያው ከየት ወዴት እንዳዞራችሁ ታቀላችሁ፣ ችግር የለውም። ለአንባቢም ከሆነ ምንም ችግር የለውም። ለምን እዚህ ጋር ስለሚጻፍለት አሁን እንዳን ማለት ነው። ከገጽ እከሌ ዞረ ወደ ገጽ እከሌ ዞሯል እያለን ማለት ነው። ትልቁ ችግር የሚፈጠረው ለምሳሌ እኔ ይሄንን እንደዚህ አድርጌ አዟዙር የሰራሁት አንድ ቴክስት አይደለም። መጽሔት ወይ ጋዜጣ ከሆነ በጣም ብዙ ናቸው ቴክስቶቹ የሚዟዟሩት እና እንደዛ አዟ ዙሬ ለእናንተ ሰጠዋችሁ። እኔ የጀመርኩትን ዲዛይን እናንተ እንድትቀጥሉ ነው የተፈለገው። ሶሉሽን መጣችሁ ከፈታችሁት በምን ታቃላችሁ? መዞሩ እርግጥ ነው። ለአንባቢ ከሆነ እዚጋ ወይም ለእናንተም እዚጋ መጻፍ ይቻላል። ግን እዚጋ ከገጽ እከል ይዞረዋል ወደ ገጽ እከል እያልኩኝ ከጻፍኩላችሁ ኢትስ ኦኬ። ግን እሱ የሚደረገው ለአንባቢ ነው። አሁን ትልቁ ፕሮብሌም ለእናንተ አልጻፍኩላችሁም። በቃ እንደዛ ኦኬ እና ይህ ቴክስት ወደዚህ ዙር ወደዚህ ዙር በምን በምንታገሉ ምክንያቱም ሙሉ ፔጆቹ ቴክስት ናቸው እና አልተጻፈላችሁ እናንተ ደግሞ ዲዛይነር ተብላችሁን የተቀመጣችሁት ስለዚህ በምን ማወቅ ይቻላል የትኛው ፔጅ ገጽ ወደ የትኛው ፔጅ እንደዞረ ማለት ነው በዚህ ጊዜ ይህንን የምታውቁበት አንድ መንገድ አለ ለምሳሌ ይህ ገጽ ወዴት እንደዞረ ማወቅ ከፈለግኩ ጀስት ክሊክ እንለዋለን አንድ ጊዜ ኤን ጎቱ ቪው ኤክስትራ ኤንድ ሾው ቴክስት ትሬድ ላይ ቴክስት ገመድ ላስ ቴክስት ትሬድ የት ነው ያለውት? መጀመሪያ ክሊክ ክሊክ አድርጉ። ቪው ኤክስትራ ሾው ቴክስት ትሬድ አሜዚንግ አያችሁ፣ ተው በገመድ እያሳየ ነው። ይሄ ፔጅ ወዴት ዙሯል እያለ ነው። ወደዚህ አዙረከዋል አዙሮታል፣ ያሬድ እያላችሁ ነው ማለት ነው። ከዛስ ይሄኛው ደግሞ ቴክስት የሬድ ወዴት አዙሮታል? ወደዚህኛው ፔጅ አዙሮታ ያውቅ በዚህ መንገድ ማወቅ ይችላሉ። ኤኒታይም ስፈልግ ቪው ኤክስትራ ሃይድ ቴክስት ሬድ ብሎ ይጠፋል። ኤኒታይም ቪው ኤክስትራ ሰው ቴክስት ሬድ ማንኛውም ቴክስት ከዞረ እንደዚህ ማወቅ ትችላላችሁ። ኩዌሽን ኦኬ። ያ ሬድ እንደዚህ ያዞረዋል። አሁን የተፈለገው ይህ ወደ ገጽ አምስት ሲዞረው ወደ ገጽ ሶስት ነው መዞር የነበረበት፣ ኢንኬስ ስህተት ተፈጥሯል። ሶሉሽን ሲምፕሊ፣ ይሄንው አደለም፣ ገጽ አምስት ላይ ያለው ጀስት ቴክስት ውስጥ ሆኑና ድራግ በማድረግ የምትፈልጉበት ቦታ ላይ ማስቀመጥ ይቻላል። ጀስት ቴክስት ውስጥ በመሆን ራግ እንደምትፈልጉት አር እንደምትፈልጉት እንዲህ ማድረግ እንደምትፈልጉት ሳይዙርም ሙ መወሰን ትችላላችሁ ማለት ነው ሶ በዚህ ቲቶሪያል ለማየት የሞከረው ምንድን ነው ያው እንዳያችሁት ቴክስት ትሬድ እንዴት መስራት እንችላለን ፔጆችን ከአንድ ፔጅ ወደ ሌላ ፔጅ እንዴት እንዲዛወር ማድረግ እንችላለን የሚለውን ክላስ ነው ለማየት ነው የሞከረው ሁለተኛው ስፔሻል ክላስ ደግሞ ሌላ ኮንሰፕት ነው የምናየው መልካም ጊዜ ያሬድ ነኝ